በአሁኑ ሰዓት ያው የአስረኛ ሰላም አስከባሪ ሻለቃ ወደ ዋጅድ ከዋጅድ ወደ ባይደዋ እየገሰገሰ ይገኛል። አሁን የሚቀረው ወደ 50 ኪሎ ሜትር አካባቢ ሲሆን ጉዞውን በሰላም እያጠናቀቀ እና እየተቃረበ ነው። ያው በሻምበል ግርማ አሽከርካሪነት የሬጂመንቷ ብረት ለበስ አምቡላንስ ይዘው ይገኛሉ።